ቅምጥሌ ለዛሬ ንግግርሽ በትልቁ አጨብጭቤ ልሻለሁ። እጅግ በጣም ደስ ብሎኛል። ምክንያቱም ለረዥም ጊዜ እንድትዩ የምፈልገውን ነገር ብለሽዋልና ቴንክ ዩ ቆንጆ። በጣም ብዙዎች በራሳቸው የሚያፍሩ በራሳቸው ኮንፊደንስ የሌላቸው ሰዎች ናቸው። አንቺን የሚናገሩሽ እንጂ በራሳቸው ኮንፊደንስ ያላቸው እህቶች ማንም ተናግሮሽ አያውቅም። ና አምስዋቢ ዛሬ በጣም ነው ደስ ያለኝ። በማይጮው ጥይት ነው አናታቸውን ብለሽ ፈንቅተሽ የገደልሻቸውና ኦልሬዲ ሞተዋል። የሞቱ ሰዎች ናቸው። ግን ደግመሽ ደግሞ ገደለሻቸዋል። ሶ አይም ሶ ሀፒ። ስለዚህ በጣም ነው ደስ ያለኝ። የብሬን ነው የምላችሁ፣ እግዚአብሔርን በድሮ ማንነቷ አምታፍር እየመሰላችሁ የማይሆን ነገር የምትሉ ከዚህ በፊትም ነግሬያችኋለሁ፣ ብዙ ቶቻችንም ነግሯችኋል። በራሷ የምትተማመንና ጀግና ሴት በራሷ የምትተማመን ኮንፊደንስ ያላት ሴት ስለሆነች ነው ከበፊትም ጀምሮ እስከዛሬ ድረስ እንደዚሁ እንዳያችኋት ኮራ ቀብረር ብላ ሚዲያውን እየመራችሁ ያለችው ማለት ነው። ገባችሁ? ድሮ ላይ እንደውም ትናንት እየነገርኳችሁ ነበር። የድሮ ፎቶ እንደውም በጣም ወደዋሉ በጣም የምታምረው ቆንጅዬ ነች። እና ከድሮን ቆንጆ ነች። አሁንም ደግሞ ቆንጅዬ ነች። ደስ የምትልጅ እዚህ ጋር እንደምታዩት ዩቱብ መቶ ኬ ገብታ የዩቱብ እንትን የተሰጣት ታይም ላይ በዚህ ቀሚስ ነበረ ፎቶ ተነስታ ፖስት ያደረገችው እንዲሁም ቪዲዮ የተሰራው ማለት ነው። ሶ ዛሬ ደግሞ ችን ቀሚስ ለብሳት ሳያት ቶሎ ወደ ኢንስታግራም ሄድኩትና ቶሎ እንደመጣው ነበረ ቅድም ነገራቸው አለ ወጣለ ያቸው ነበር ነው ቼ ስመጣ ሳይ በቃ ፖስት ተደርጎ ሳይ እንደ ደስ እንዳለኝ። ጨረቃዎች ተጨቃጨቁን በሉ አብራችሁ ነው አትጥፉ። እና በጣም ብዙዎቻችሁ ያው እየተንጫጫችሁ ነበር ለምን አታሳዩም? እየታየት አለበት ምናምን ያላችሁት ያላችሁ። ቅምጥሌ ያው ምናለች ከዚህ በፊት ያው እኔንም ሌሎቹንም ብሩኬንም የድሮ ፎቶችን እያመጣችሁ ድሮ እንደዚህ ነበራችሁ ተለውጣችሁ ትላላችሁና እንዴት አንለወጥም? ልንለወጥ ኮኖ የምንሰራው እኛ ተለውጠናል ሂደናል። እናንተ ግን ካላችሁባት ናችሁ ብላችኋለች። ሰይን የቆንጆ ድግበይ ልኝ ና ደግሞ ምን አለች፣ እንቅፋት ሰው የሚመታው ሲራመድ ነው፣ ካልተራመደ አይመታውም ብላለች። ና አንዳንዴ ጠላቶች የሚንጫጩት ወይ ደግሞ ሰው የሚንጫጫባችሁ ስትሻሉ ነው። ተሽላችሁ ስትገኙ እ ያልተሻለን ዞማን ይፈልገዋል። ስትሻሉ ግን በዛ ልክ ነው ምቀኘው ምኑ ምኑ እየበዛ የሚመጣውና ኦሬዲ በቃ ዛሬ በጣም ያስደሰትሽኝ የእኔ እናት። እንዲሁም ደግሞ እንግዲህ እረፍትም ስላደረግች ደስ ብሎኛል። ምክንያቱም አንዳንድ እረፍት ያስፈልጋል። ቤተሰብ በዚህ በዛ በዛ ጫጫታው አይ ቲንክ ትናንት ራሱ ምንም አይነት ነገር ቲክታክም ሸርም አላደረገች፣ ሪፖስት አላደረገች፣ ጸጥ ና ያለችው ና ራሽን እረፍት ለራስሽ እረፍት ማድረግሽ ምናምን ጥሩ ነው። የሰው ልጅ እረፍት ያስፈልገዋል። ሶ ደስ ብሎኛል። ብቻ በዛሬ በእንደዚህ በአዲስ እንትን መጠሽ በስመ አብ። እናንተ ካላችሁት ናችሁ፣ እኛ አይገርማችሁም ተለውጠናል አለቻቸው። እና እንደውም ትማሩበት አላችሁ ብዬ ነው ቪዲዮ የቆየው ማለት የሰው ልጅ ለካ እንደዚህ ይለወጣል እንድትሉ ነው። ተብላችኋል። ገባችሁ አይደለም? እንጂ ቅምጥሌ ከድሮም ቆንጆ ነች፣ አሁን ቆንጆ ነች። ፎቶን ፖስት አድርጌላቸዋለሁ ድሮና አሁን ብዬ ማለት ነው። ያት እስኪ እኔ ቅምጥሌ ወይ ደውብል አባቴ ልሆንልሽ እግዚአብሔርን ከውበት ውበት፣ ካነጋገር አነጋገር እንደ ሁሉም ኮን የሰጠሽ ቴ ተባረኪልኝ እና ምንድን ነው ሁላችሁም ትናገር ትናገር ስትሎ የነበረው ተናገረች። የተናገረችው ደግሞ ብቻ ባጭሩ ጨረቃዎች፣ አሁን ላይ ሀሪፍ ሙድ እየመጣችሁ ነው ማለት በሀሪፍ መስመር እየገባችሁ ነው እና ደስ ብሎኛል። እንደዚህ መሀል ላይ የሆነ የሆነ ሰው መጡ ሳይን ጫጫባችሁ ምናምንማ እኮ ሀሪፍ ነው ግን ሌላ ሰው መሀል ላይ መጡ እንደዚህ ምናምን ሲደበላለግን ደስ አይልም። እና ዛሬ እንግዲህ ስታሳየው ቅምጥሌ የምንድናለው ብሩኬ ማለት ለምንድን ነው ልጁ የምትወቅሽው በማውቀው ነገር እያላችሁ ስለሆነ ብዙዎቻችሁ፣ ስለዚህ ማወቅ አለባችሁ ብላ ነው እንግዲህ። ለሱ ሳሳይ ለእናንተ ማሳየት አለብኝ ብላ ነው የመጣችው ማለት። ማሳየት ያልፈለግኩት እናቱን፣ እህቱን፣ ወንድሙን ብቻ ሰዎችን ሰብሰብ አድርጋችሁ ለመጥፎ ነገር ስለምትጠቀሙት ለዛ ነው መናገር ያልፈለግኩት ብላለች። ማለት እውነቷ ነው። እንደምታውቁት በጣም ብዙ የሚወዷት ሰዎች እንዳሉ በጣም ብዙ የሚተቹ ሰዎች አሉ። አንዳንድ ሰዎች ወደዋት አክብረዋት ሳይዋት ሳይውሉ የሚደብራቸው አለ ሳቶ አስቶ የሚደብራቸው ሰዎች አላቸው አይደል እንደዛ ሆኖብን የምናያን ሰዎች አለን አንዳንድ ሰዎች ደግሞ ሳይሰድቧት አለመዋል ማይችሉ የሆነ አባዜ አለባቸው ካልሰደቧት የሆነች ኮሜንት ካልጻፉ የሚያማቸው ሰዎች ስላሉ ለዛ ነው ቅድም የተናገራችሁ ቅምጥሌ በጣም ትወዱኝ ሰዎች እንዳላችሁ ደግሞ እኔን ሳዩ ሳይሰድቡ ይከዋሉ የሚያማቸው ሰዎች አሉ ሶ እውነት ነው ማለት ከዚህ በፊትም ነግሬያችኋለሁ ኮሜንት ላይ እንደዚህ በሰው ፊት በአደባባይ የሚጽፉት ኮሜንት ካላሸማቀቃቸው በውስጥ ምን ሊልኩላት እንደሚችሉ ምን ሊልኩላቸው እንደሚችሉ ብያችሁ ነበርና ዛሬ ተናገረችው። በውስጥ ብዙዎቻችሁ ብሎክ ያደረግኳችሁ በሌላ አካውንት መጣችሁ ያንን ፎቶ ምናምንትን እያረጋችሁ ትናንት እንደዚህ ነበር፣ ዛሬ እንደዚህ ነበር የምትሉኝ ያላችሁና ይመቻቹ ሂዱበት ብላችኋለች። ይመቻቹ ሂዱበት እሷም ትሄድበታለች ማለት ነው። ስለዚህ ቅምጥሌ እንደዚህ በራስሽ የምትኮሪ በራስሽ ቀብረር ኮራ ያሽ ሴት ስለሆንሽ ደጋግሜ ነው ማከብርሽ። የምሬ ነው፣ በጣም ነው ማከብርሽ፣ በጣም ነው የምወድሽ። ከዚህ በላይ ደግሞ ትልቅ ደረጃ ላይ ደርስሽ። በድጋሚ ደግሞ እንደዚህ አንገትሽን ሊያስደፉሽ የሚሞክሩትን አንገታቸውን እያስደፋሽ አንቺ ደግሞ አንገትሽን ቀና እያደርግሽ ትቀጥ ያለሽ ማለት ነው። በተረፈ እንግ ከነገ በኋላ በክ በሌላ ቪዲዮ ስመጣ ወይ ደግሞ በሆነ ነገር ስመጣ እንደዚህ ነው እሱን በደለሽ ነው እንደዚህ ነው እንድትሉኝ ስለማልፈልግ ነው ማሳያችሁ። ስትላችሁ ደግሞ የሆነት መስሏችሁ እልል ያላችሁ ካላችሁ ወፍ የለም እንደዛ ቅምጥሌም ቡራም ወደ ራሳቸው በቅርቡ ይመለሳሉ። አሁን ላይ እንግዲህ ስራ ነው እንደምታውቁ፣ ስራው መሀል ላይ ተበለሻሽቶ ነበረ። አሁን ላይ ግን ወደ አሪፍ ሙድ መጠዋል። ምክንያቱም ብሩኬ ስታሳየው ምንድነው ያለው እንዴ ሷንች ምናምን ነገር ነው ያለው ማለት ነው ያ ማለት ኦልሬዲ ነገሩን ተነጋግረው ያስተካከሉት ነገር ነው፣ ገባችሁ። እንዳልኳችሁ ድራማ እኮ በአሪፍ ሙድ ነበር የመጣው ማለት የብሩኬ ማንነት ለማሳወቅ ምናምን ነበር። መሀል ላይ ደግሞ ብዙ ሰዎች ሲገቡበት ድብልቅልቅ አለ ማለት ነው። አሁን ደግሞ በአሪፍ ሙድ መጠዋል። ሶ ብሩኬ እሷ ነች እንደ ምናምን ያለው፣ እንግዲህ ከዚህ በፊት ፍቅረኛ እንደነበረች ታውቃላችሁ፣ ተናግሯል፣ ደብቆን አደለም የኖረው። ይህንን ነገር ደግሞ ቅምጥሌ ስታሳዩ እሷ ነች የላከችልሽ ምናምን ብሎ ደንታ ያልሰጥ ወይ ደግሞ ያልደነገጠው ኦልሬዲ ስራ ነው። ስራም ባይሆን እንኳን የእውነት ሪል ቅምጥል የተልኮላት ቢሆን ከዛሽ ከድሮ ፍቅረኛ ሆኑ ማለት ነው። ምክንያቱም ብሩኬ እንደተናገሩ ሴቶቹ የሆነን ሰው በሆነ መልኩ ካላገኛችሁት በሆነ መልኩ ትመጣላችሁ ያለው ምንድን ነው። አንዳንዴ ጠዋታውን ስቶሪ ያደረገዋል። ማለት ሴቶች ታውቃላችሁ፣ ያው በፍቅርም ሆነ በምንም ወንዶችን ገንዘብ የሌለው ወይ ደግሞ አቋም የሌለው ብቻ ሁሉም ሴት የሆነ የራሷ የሆነ ኳሊቲ ነው የሚባለው፣ ብቻ ይሆናል አላ አደለ እንደዚህ አይነት ነገር ከሌለው ምናምን ብላት ትንቃለች። ገባችሁ? ሰው ምናልባት ብሩኬ ከዚህ በፊት ከዛች ልጅ ጋር የተለያየው የሆነ ሌላ ሰው መርጣ ማለት ሀፍታም መርጣ ሊሆን ይችላል፣ ወይ ደግሞ ቶሎ ማግባት ፈልጋ ሊሆን ይችላል። የሴቶች ምርጫ ብዙ ነው። አንዳንዶች ገንዘብ ያለው ስለሚፈልጉ፣ አንዳንዶች ደግሞ ቶሎ ማግባት ስለሚፈልጉ፣ አንዳንዶች ደግሞ ወንዶች ደግሞ እድሜያቸው ካልደረሰ ወይ ደግሞ ገንዘብ ከሌላቸው ሊያገባ ይችሉ በዛ ምክንያት ሊሆን ይችላል ስለዚህ በዛ ምክንያት ምናልባት ለዛች ሊሆን ይችላል መልስ እየሰጣት ያለው ወይ ደግሞ የጻፈላት ወይ ደግሞ ዛሬም የተናገረው ሴቶች ስትባሉ ምናምን ምናምን ያለው ምንድን ነው፣ ያች ሴት እንዲገባት። ከዚህ በፊት ተናግሯል እኮ ስለ እሷ። በምን እንደተለያዩ ምናምን መናገር አልፈልግም። እሷ ጥሩ ልጅ ሆናለኝም ሳይሆን ግን እሷ ብዙ ያስተማረች ነገር አለ ያለው። በገንዘብ ምክንያት ነው ቤተሰብ ስረዳው አለመሰላችሁ ብዙ ጊዜ ብሩኬ ሴት ምንድነው፣ ይሄ ገንዘብ ገንዘብ ነው ይላል። ገንዘብ ከሌለ ምንም የለም ይላል። ምናልባት በዚች ልጅ ተሰብሯል። ገባችሁ? የሰው ልጅ በሆነ ነገር ልቡ ተሰበረ፣ ከዛ ነገር ላይ ነው ትኩረት የሚያደርገው። ገባችሁ አይደለ? ማለት ልጅቱ እንድለወጥ አድርጋኛለች፣ ራሴ እንዳያድርጋኛለች፣ ጥሩ ሰው ሆና ሳይሆን አንዳንዴ፣ መጥፎ ሰው የሆነ ነገር ያስተምራችኋል፣ ጥሩ ሰውም የሆነ ነገር ያስተምራችኋል። ምላችሁ ለዚህ ነው አያችሁ፣ እሷ ገንዘብ የለም ወይ ደግሞ አማጋት ፈልጋለው ምናምን በማለት ጥላው ሄዳ። ዛሬ ደግሞ የተናገረው እሷ ከሆነች በሷ መልኩ በሷ በኩል ምንም ቢመጣ ያስረዳሻል። ሞክረም ብሏል ቅምጥሌ ከዚህ በፊት ህይወት ነበረኝ አይደል ፍቅረኛ ነበረችኝ አይደል ብሎ የጠቃት ምንድን ነው በቃ በሷ በኩል ነው የመጣልሽ፣ ወይ ደግሞ ሌላ ሰው እሷን ባትልክላ ሌላ ሰው ከብሩኬ ጋር እንድትለያይ ቅምጥሌን ያደረጉት ስበብ ነው። ስለዚህ እንደዚህ አይነት ሰበባሰበብ መስማት እንደሌለባት ነው እየነገራት የነበረው፣ ለቅምጥሌ ማለት ነው። ግን ነገሩ ሪል አይደለም ወይ ደግሞ ከዚህ በፊት የጀመሩ ድራማ ሆኖ ግን ደግሞ በሪል ደግሞ ሌላ ነገር ተልኮላት ሊሆን ይችላል ማለት ከድሮ ፍቅረኛው ከብሩኬ ማለት ነው ያለው ነገር ነው። በመቀጠል ማመን ያለብሽን አምንሻል ብሏል። ብሩኬ ያኔ አመነሽ ሳይሆን ጠየቀች። ምክንያቱም ከዚህ በፊት ምንድነው? የመጀመሪያው ጥያቄዋ የነበረው ብሩክ የሆነ ነገር ካለ ከሌላ ሰዎች ከምሰማ ምናምን ንገረኝ ወይ ደግሞ እኔ ከማወጣው ነበረ ብላ ጠየቀች ማለት ነው። ከዛ ደግሞ አንተ ደግሞ አልተናገርክም፣ አንተም ደግሞ አይፈረድብህም። ምክንያቱም እሱ ምንም ያውቀው ነገር የለም ከአንቺ ጋር ያለው ምንም ያደረግኩት ነገር የለም ወይ ደግሞ ሌላ ሰው ጋርም ምንም ያደረገው ነገር የለም ከድሮ ፍቅረኛውን የመጣው ነገሩ ሶ ብሩኬም ተጠያቂ አይደለም፣ ቅምጥሌም ተጠያቂ አይደለችም ማለት ነው። ኦሬዲ ነገሩን ብትንትን አድርጋችሁ ያልሆነ ነገር ቡጭቅጭቅ አድርጋችሁ ነገሩ ወዳልሆነ ነገር ወስዳችሁ ልጆች እንዲለያዩ ትኩረት እያደረጋችሁ ያላችሁ ሰዎች እባካችሁ ተው፣ ለዚህ ድርጊት ዋጋ ትከፍልበታለህ ብላ ቅምጥሌ ደግሞ አሁንም ሸራ አድርጋለች ማለት ነው። ማንም ሰው ላደረገው ድርጊት ፈጣሪ የስራውን ይሰጠዋል። በነገራችሁ ላይ ሰው ከሚተቻችሁ በላይ ፈጣሪ የሁላችንም ዋጋችን ይሰጠናል። እዚህ ምድር ላይ ሰው አያልቅስባችሁ፣ ሰው አይዘንባችሁ። ምናልባት ምናልባት እናንተ በስተት ሆነ እያወቃችሁ ይሁን ሰው ልታስለቅሱ ትችላላችሁ። ግን ያች የዛ ሰው እንባ ማለት ነው የሆነ ጊዜ ስታስቡትም ሆነ አስባችሁት ዋጋችሁን ታስከፍላችኋለች። ሰውን ደግሞ በቃ አስባችሁት ይሁን ሳታስቡ አስቃችሁ አስደሰታችሁት ከሆነ ያ ደግሞ ሆኖም አውቃችሁ ሆነ ሳታቁ በሆነ ምክንያቱ ነው ትደሰታላችሁ ማለት ነው። ስለዚህ እዚህ ምድር ላይ መፍራት ያለባችሁ ሰው ልጅ የሰው ልጅ ከማስቀየም፣ የሰው ልጅ ከማስለቀስ፣ የሰው ልጅ ከህይወቱ ምስቅልቅል ማድረጋችሁን አቁሙ። አሁን እኛ በቃ የሆነ አሁን ብዙ ኮሜንት እያየው ነበረ እና አንዳችሁ ቅምጥሌ ለምን እንደዚህ ድሮ ለመጀመሪያ እንደዚያ አትይም፣ አንዳችሁ ደግሞ ብሩኬ እንደዚህ እንደዚህ የሆነ ነገር አንዳንዴ። እስኪ አደብ እንግዛ ማለት እንታግስ፣ ትግስት የሚባል ነገር አለ ስለዚህ ትግስቴ ኑራችሁ ብሩኬ በቃኝ ከዚህ በኋላ ከአንቺ ጋር እኳ አብቅተናል እያላት ነበረ። ና በጣም የብዙዎቻችሁ ጥያቄ ደግሞ ምንድን ነው? እሞ አሁን ፍቅረኛች ጋር ምናም በቃኝ ተባብለሽ ታውቂያለሽ ወይ? እዚህ በኋላ ማውራት አልፈልግም ተባብለሽ ታውቂያለሽ ወይ ብላችሁኛል። ና ከመቶ አምሳ ጊዜ በላይ ተባብዬ አውቃለሁ ብዬ አውቃለሁ። እዚህ በኋላ አንተ ማየት አልፈልግም፣ ሁለተኛ እንዳታወረኝ፣ ስልኬ ላይ ብደውል ምናም ብዬ ስቲል ብሎክ ብሎክ ማለት ነው ብሎክ እንኳን ዝንቴ ብሎክ እንዳደረግኩ ማለት ነው ግን ብሎ ካደረኩት ማለት አልወደው ማለት አይደለም። ሁለተኛ እንዳትደውልብኝ ሁለተኛ ላይ አልፈልግም ማለት ሪል ነው ማለት እውነቴን አይደለም። እሱ ምን ያክል እኔ ጋር ያለውን ፍቅር ማየት ይፈልጋል። እንዳትደውል ብየው ሲደውልኝ እንደ ደስ እንደሚለኝ እናንተ አታውቁ። በኖርማል ታይም ላይ ከሚደውልልኝ በላይ እንዳትደውልብኝ ስልኬ ላይ ብትደውል ብየው ሲደውል ዋው እንደ ደስ እንደሚ አላነሳውም ግን እኮ አላነሳውም ግን ልቤ ትርክርክ ይላል ማለት ነው። ላንሳው እንዲህ ምናምን ነገር ላል አይ፣ እንዳትደውል ብልሽለኝ እንዲህ ሙይ ምናምን እያልኩኝ ደስ ነው የሚለው። ስለዚህ ማንኛውም ሰው ፍቅሩን እንዳደውልኝ ይላል፣ ግን ስደውለት ደስ ይለዋል። እንዳደውል ትለዋለች፣ ግን ሲደውላት ደስ ይላታል ማለት ነው። ስቲል ብሎክ አድርጋችሁ ደግሞ በሌላ ስልክ ተደውግሎ አራ ፕሊስ ብሎኬን ፍች ምናም ስትባይ ማለት ነው፣ ወይኔ ጉዴ ያለው ደስታ። ያው እንግዲህ ወደ ፍቅር ያልገባችሁ ሰዎች ላስተምራችሁ ብዬ ነው። ምናልባት ብዙዎቻችሁ ፍቅር ያልገባችሁ ወይ ደግሞ ምንድ ነው ይሄ ፍቅር ውስጥ ያልገባችሁ ሰዎች ልትሆኑ ይችላል። ገና ጨዋ ሰዎች እንዳላችሁ ጨዋነት ይሁን ብቻ ምንም ወደዚህ ያልገባችሁ እንዳላችሁ ስለማውቅ ማለት ነው። ሶ እንዳደው ቤሄድ ለምን ደወልሽ ያለው ደስ ብሎት ነው እንኳን ደወለችልኝ። ከዛ ደግሞ ሁለተኛ ከዚህ በኋላ ከአንቺ ጋር እኮ አብቅተናል ናም ሲላት ደግሞ አውቆ ልቡ እየፈለገ ግን አፉ ግዴታ ማለት ስላለበት ምናምን በቃ ተበድ እያለው እንዴት በድሮ ታሪክ የተጠይቀኛለች ናናን ነገር ማለት ነው። እዛ ከምትለው ደግሞ በቃ እኔ ከአንተ ጋር የሚጨረሻ ቀኔ ነው ምናምን እያለች ማለት ነው። መቼው የሚደውልልኝ ምናምን ትላለች ማለት ነው። ስለዚህ ፍቅር የሆነ ከልብ ነው ግን ቃላቶች የምንናገራቸው አንዳንድ መጥፎ ቃላቶች ካፋችን ናቸው ከምላስ ማለት ነው። ስለዚህ እዚህ ጋ አሁን እየተናጋገሩ ያሉት በቃ የምላስ እንዲሁም የስራ ነው። ሰው ትኩረት ማድረግ ያለባችሁ ፍቅር ምን ማለት ነው፣ ፍቅር ምን ማለት ነው፣ ፍቅር ምንድን ነው የሚለው ላይ እንጂ እንደዚህ ተባባሉ እኮ እንደዚህ ተባባሉ ለምን እሱን እንደዚህ ትለዋለች፣ ለምን እንደዚህ ይላታል ምናምን። አይመጣው ደስ አይልም። ቅምጥሌ ዛሬ በደንብ አድርጋ ተናግራለች። አንዳንዴ ዝም ብላችሁ መተቸት ብቻ የምችሉ ሰዎች አላችሁ። እና አንዳንዴ እናንተም እንድትተቹ ደግሞ እድል ስጡን እና እናንተን መተቸት እንድንችል ማለት ነው። በተረፈ የቅምጥሌ ወገንኝ የቡራ ወገንኝ አይመጣውም ደስ አይልም። ብዙ ነገሮች አለው። በጣም ብዙ ሰዎች አንዳንዴ በጣም በቃ በጣም እልፍ አላፊ እየሄዳችሁ ነው። እና ይበቃችኋል፣ በቂ ነው። ስራ ነው አለን አይደል? እንዲያት እግዚአብሔርን ስራ ነው። ቤተሰብ እመኑኝ ስራ ነው እንዳልኳችሁ፣ መሀል ላይ ነገሮቹ ተበላሽተው ነበር። አሁን ግን ተስተካክለዋል። ልጁን እንትን በው ማለት አስጠንቅቀው ከዛ በኋላ ግን ምናምን እያለ ነበር ቡራ። አይ ቲንክ ይመስለኛል። ልጁ ደግሞ ነገ ይመጣል። እኔ ምን አደረግኩ ምናምን ነገር በሚለው ቅምጥሌ የሚይዘው ትመጣና ምናምን ነገር ይመስለኛል። ልጁም ይመጣል፣ አይቀርም። ግን እንዳያችሁት ልጁ ምንም የሚናገር ነገር አይደለም የሆነ እኔ ራሱ ቤቱ ገብቼ እኔ የምናገር አልቻልኩም። የሆነ በጣም ፎቶውን ራሱ ማምጣት አልቻልኩም። ጠዋፍ ይዞ ነው ነጠላ ለብሶ ነው ምናምን ና ኢዝ ቢግ ሪስፔክት ለልጁ አለኝ። ና ምንም አይልም። ቡራ ያው ስራ እንደሆነ ወይ ደግሞ ይዘው ልት መጣ ስለፈለግ ምናምን ነው እንደው ማራ ልጅቱ ልት መጣ ትችላለች። ሁላችን ፍቅረኛ ምናምን የምትባለው የድሮ ፍቅሬ ይችናት ምናምን ብሎ ሴት ሊዞ ሊመጣ ይችላል። ብቻ ምንድን ነው የምር የምትወዷቸው ና የምታከብሯቸው ሰዎች ተዘጋጁ። ምንም ነገር ቢመጣ ከጎናቸው ለመሆን እኔ ምንም ነገር ይምጣ ሴት የሚዞ ይምጣ ወንድም ይዛ ትምጣ ምናምን ኔቨር ከእናንተ ጎን ነኝ። ስለዚህ ፏ በሉ ቤተሰብ። የምር እየተጨነቃችሁ ያላችሁ አላችሁ። ስለዚህ አትጨነቁ። እግዚአብሔር ቪዲዮን ያየሁት ማለት ነው ከውጭ እንደመጣው በቃ ስራ እየሰራው ነው ያየሁት ቪዲዮን ማለት ነው። እግዚአብሔርን ነው የምላችሁ እና ግድግዳ ላይ ሰቅዬ ማለት ነው። ብቻ ቤተሰብ ስራው የሚያልቅም አይደለም። ሰዎቹን እግዚአብሔርን ይህን ቪዲዮ ስሰራ ማለት ነው ስንቴ እያቋረጥኩ እያቋረጥኩ እያቋረጥኩ የሆነ ቦታ ሁኜ ብቻ መቅረት ስለማልችል ምናምን ነው ስራ ጨርሼ እስክመጣባችሁ ደግሞ ይመሽባችኋል፣ ሌሊት ይሆንባችኋል እና ብዙዎች ደግሞ ስለምጠብቁ ቴክስት ስለምታደርጉልኝ ነው ብቻ ግን ምንድን ነው አትከፋፍሏቸው፣ አንድ እንዲሆኑ አድርጎ ብሩኬም ተጠያቂ ሊሆን አልችልም። በድሮ ህይወቱ እንኳን የፈለገ ፎቶ ቢላክለት የፈለገ ነገር ቢኖር፣ ቅምጥሌም ደግሞ ተጠያቂ ልትሆን አትችልም። ሴት ልጅ ነች። የሆነ ሰው እንደዚህ አይነት ፎቶ ፖስት ቢያደርግላት መቋቋም አትችልም የመጠቅ ሙሉ መብት አላት። ለምን እንደዚህ ሆነ? ለምን እንደዚህ ያደረክ ብላ ማለት ነው። ስሙን አጠፋሽ ምና ምንም፣ ሰው የሚያጠፋው ነገር የለም ሁሉም ሰው ራሱን ያውቃል። ራሱን ክሊር ማድረግ ስለሚችል በዚህ በዚህ ምክንያት ይሄ ነው ብሎ መናገር ስለሚችል፣ በተረፈ ደግሞ ስሙን አጠፋሹ ሳይሆን ስሙን አጸዳሽለት ብሉ ብዙ ሰዎች ስተቹ ስለነበር ብዙ ሴቶች ጋር እንደዚህ ይላል ምናምን ስትሉ ስለነበረ እሱን ደግሞ እንደማያደርግ በሙሉ ፐርሰንት አሳይታችኋለች አሳይታችኋል ማለት ነው። በተረፈ ጨረቃዎች ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ተመልሶ ሊፋፈሽባችሁ እስክትመጡ እኔ ታችሁ ጠብቃችኋለሁ፣ ወዳችኋለሁ። መልካም ጊዜ